ብልጽግና ኤርትራና ትግራይ ላይ ጦርነት ከከፈተ እመኑኝ፣ እኛ ፋኖች ከሻዕቢያና ህወሓት ጋር አብረን አፈ ሙዛችንን ወደ አራት ኪሎ እናዞራለን። ይህንን ያሉት የቀድሞ ሸማቂ ኮማንዶ የአሁኑ የፋኖ አመራር ጄኔራል ተፈራ ማሙ ናቸው። ይህ ዝንተ ዓለማቸውን ኢትዮጵያን ማተራመስ ለሚሹት አዛውንቱ ሰው ኢሳያስ አፈወርቂ ብስራት ሊባል የሚችል ዜና ነው። ከዚህ ቀደም በመቶዎች የሚቆጠሩ የፋኖ ኮማንዶዎችን ያሰለጠኑት ኢሳያስ አሁን ላይ ከጦር መሳሪያ እስከ ሎጅስቲክ ለፋኖ እጃቸውን ዘርግተዋል። ኢትዮጵያን ፊት ለፊት ገጥመው ማሸነፍ እንደማይችሉ ስለተረዱትም ፊታቸውን ወደ ውክልና ጦርነት በማዞር ፋኖና እህዋትን እስከ አፍንጫቸው እያስታጠቁ ነው። የሰሜኖች ጥምረት በሚል የዳቦ ስም በአንድ ጠረጴዛ መቀመጥ የማይችሉ ኃይሎች ተሰባስበዋል። የፋኖ ኃይሎች አማራ ነፍጠኛ ነው አማራ አያቶቻችንን የገደለነው እንቀብረዋለን ሲል ለዓመታት የጥላቻ ትርክት ሲነዛ ከነበረው ሻዕቢያ ጉያ ስር መሸጎጡ እጅግ አስገራሚ ነው። በተመሳሳይ የፋኖ ኃይሎች ከአማራ ጋር የምናወራረደው ሂሳብ ሲል ከከረመው ህወሓት ብብት ስርም ተገኝተዋል። ይህ የሰሜኖች ጥምረት ምን ሊፈጥር ይችላል? ፕሬዚዳንት ኢሳያስ አፍወርቂ ኤርትራን ከእናት ማሐፀኑ አፈልቅቀው አገር ካደረጓት በኋላ በኢትዮጵያ ፖለቲካ ረጅም እጃቸውን የማስገባት ታሪክ አላቸው። የኤርትራን አገርነት ባዋለዱ ማግስት ረጅም እጃቸውን በኢትዮጵያ ፖለቲካ ማስገባታቸው ኢትዮ ኤርትራን ጦርነት እንዳዋለደው ብዙዎች ያምናሉ። በኢህአዲግ የስልጣን ዘመን እንደ ግንቦት ሰባትና ኦነግን የመሳሰሉ አኩራፊ አማጽያኖችን ከለላ በመስጠት ኢትዮጵያን መውጊያ ቀስት አድርገው ተጠቅመውባቸዋል። ጠቅላይ ሚኒስትር ዐቢይ ወደ ስልጣን ከመጡ በኋላ ደግሞ ብጋድ በኢትዮጵያ የውስጥ ጉዳይ ተሳትፎ አድርገዋል። በዚህም በትግራዩ ጦርነት በርካታ የጦር ወንጀሎችን እንዲፈጽሙ አስችሏቸዋል። ሆኖም የጦርነቱ አፈጻጸም አብይንና ኢሳያስን አቃቅሯል። በዚህም ፕሬዝዳንት ኢሳያስ ፊታቸውን ዳግም ወደ ኢትዮጵያ መንግሥት ተቃዋሚ ኃይሎች ያዞሩ መስለዋል። ኤርትራ ከኢትዮጵያ ማኅፀን ተፈልቅቃ ከወጣች ጀምሮም የኢትዮጵያ የውስጥ ፖለቲካ እጃቸውን የማስገባት ታሪክና ልምድ ያላቸው ኢሳያስ አፈወርቄ ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ቅራኔ ውስጥ ከገቡ በኋላ ፊታቸውን ወደ አማራ ኃይሎች እያዞሩ መስለዋል። የፌዴራሉ መንግሥትም ሻቢያ ፋኖን እየደገፈ ነው የሚል ጥርጣሬ ከያዘ ከራርሟል። በኢትዮጵያ የሚንቀሳቀሱ ጸረ መንግስት ኃይሎችን የመደገፍ የ20 ዓመት ልምድ ያላቸው ወዲ አፎም ከሰሞኑ አንድ የፋኖ አመራር ከሰጠው ቃል ጋር ተያይዞ ስማቸው እየተነሳ ነው የሚገኘው። የፋኖ ኃይሎችና የኤርትራ መንግስት ግንኙነት የጀመረው ከሰሜኑ ጦርነት አንስቶ እንደሆነ አንዳንድ መረጃዎች ያመላክታሉ። አንዳንድ መረጃዎች እንደሚጠቁሙት የሶስተኛው ዙር የትግራይ ጦርነት ከመጀመሩ በፊት ቁጥራቸው አንድ መቶ የሚሆኑ የፋኖ አባላት ለወታደራዊ ስልጠና ወደ ኤርትራ ሳዋ በሚስጥር ተልከው ነበር። እነዚህ ወታደሮች ለወራት የኮማንዶነት ስልጠና ወስደው እንደተመለሱ ለትግራዩ ጦርነት እንዳልተሳተፉ ይነገራል። ይልቁንም በተለያዩ የአማራ ክልሎች በመሰማራት ታጣቂዎችን የመመልመልና የማሰልጠን ስራዎችን እንደሰሩ አንዳንድ መረጃዎች ይጠቁማሉ። ከዚያን ጊዜ አንስቶ ነው እንግዲህ ይፋኑና የሻዕቢያ ግንኙነት የጀመረው የኢትዮጵያ መንግስት ጦርነቱን በቋጨበት መንገድ የተበሳጩት የአዳሎ ቤተ መንግሥት ሰዎች ታዲያ ብልጽግናን ለመበቀል ሲያስቡ የፋኖ እየፋፋ መምጣት ጥሩ አጋጣሚ የሆነላቸው ይመስላል። የጎጃም ፋኖ አመራሩ ዘመን ካሴ ከወራቶች በፊት ለዚሁ ጉዳይ ጥያቄ ቀርቦለት ምላሽ ሰጡ ነበር። ምላሹም ከኤርትራም ጋር ቢሆን ለምሥራት በራቸው ክፍት እንደሆነ ነው የተናገረው። ዘመነ ካሴ በወቅቱ ፋኖ በቀጠናው ተዋናይ ለመሆን ከምስራቅ አፍሪካ ሀገራትና የፖለቲካ ኃይሎች ጋር ግንኙነት ለመፍጠር ንግግር በማድረግ ላይ መሆኑንም ጠቁሞ ነበር። ከአፍሪካ ቀንድ ሀገራትና የፖለቲካ ኃይሎች ከኢትዮጵያ ለዋላዊነት በመለስ ባሉ ጉዳዮች ላይ ግንኙነት መፍጠር አስፈላጊ ነው በማለትም ተናግረዋል። ከተለያዩ አቅጣጫዎች ፍላጎቶች መኖራቸውን የጠቆመው ዘመነ የመጡትን ቀጠናዊ ፍላጎቶችን እና መንገድ እንደሚቀበሏቸው መናገሩ የወቅቱ መነጋገሪያ ነበር። በአሁኑ ወቅት ግንባር ቀደም ከሆኑ የፋኖ መሪዎች መካከል አንዱ የሆነው ዘመነ ካሴ በኤርትራ በረሃ ከነበሩ የኢህአዴግ ተቀናቃኞች መካከል አንዱ ነው። በአሁኑ ወቅት በፋኖ መሪነትና ተዋጊነት እየተሳተፉ ከሚገኙ አካላት መካከል የኤርትራ በረሃ የነበሩ መኖራቸው ጥርጣሬውን ሚዛን እንዲደፋ አድርጎታል። በተጨማሪም የፕሬዝዳንት ኢሳያስ አፈወርቄ እና የጠቅላይ ሚኒስትር አብይ አህመድ ግንኙነት መሻከር ኤርትራ ከፋኖ ኃይሎች ጋር ትቀራረባለች የሚል ትንተናዎች ሲሰጡ ይሰማል። ፋኖ በአማራ ክልል የሚያደርገውን እንቅስቃሴ በይፋ ወደ ጦርነት ከቀየረ በኋላ የመንግሥት የሚዲያ ክንፍ ሰዎች ኤርትራን በፋኖ ደጋፊነት በተደጋጋሚ ሲከሱ ይሰማሉ። ኢንተርናሽናል ክራይሲስ ግሩፕ ባለፈው ዓመት ስለ አማራ ክልሉ ጦርነት ዳጎስ ያለ ሪፖርት አውጥቶ ነበር። በሪፖርቱ ታዲያ የአማራ ክልሉ ጦርነት እየሰፋ ከሄደ ኤርትራ በጦርነቱ ጣልቃ ልትገባ ትችላለች ብሎ ነበር። ተቋሙ በሪፖርቱ ኢሳያስ አፈወርቄ በአማራ ክልሉ ጦርነት እጃቸውን የሚያስገቡ ከሆነ ጦርነቱ ቀጠናዊ መልክ ሊይዝ ይችላል በማለት አስጠንቅቆ ነበር። በፌዴራል መንግስትና በትግራይ ኃይሎች መካከል የሰላም ስምምነት ተፈርሞ ለትግራይ ክልል አፈሙዞች ዝቅ እንዲሉ ከተደረገ በኋላ የታጠቁ የአማራ ኃይሎችና የፌዴራሉ መንግሥት የሚያነጣጥሩበት የጋራ ጠላት አጥተዋል የሚለው የክራይስ ግሩፕ ትንታኔ በኢትዮጵያና በኤርትራ መንግስታት መካከል እያደረ መጠዋል ያለው መራራቅ ግጭቱን ቀጠናዊ መልክ እንዲኖረው ሊያደርገው ይችላል ሲል ስጋቱን ገልጸዋል። የኤርትራ መንግሥት ለአማራ ኃይሎች ድጋፍ መስጠትና ማስታጠቅ ከጀመረ ይሄው ግጭት የበለጠ ሊወሳሰብ ይችላል። እንደ ተቋሙ ትንታኔ በአማራና በኦሮሚያ ድንበሮች መካከል ጥቃትና ግጭቶች ቁጥራቸው እየጨመረ መሄዱን ማስታውሶ ለውጡ ከዚህም በላይ እንዳይስፋፋ ያሰጋል ይላል። ከቅርብ ጊዜ ወዲህ የፋኖ የተብሰልሳይነት ትግል እየገነገነ መምጣቱን ተከትሎ ከኤርትራ ወይም ከትግራይ ኃይሎች ጋር ጥምረት ሊፈጥር ይችላል የሚል መረጃ ሲሰራጭ ነበር። በተለይም ከኤርትራ ጋር ጥምረት ሊፈጥር ይችላል የሚለው ሴናሪዮ ብዙ የተባለለት ነው። ጠቅላይ ሚኒስትራዊ በተደጋጋሚ ስለ ታጣቂ ቡድኖች ንግግር በሚያደርጉበት ወቅት ከውጭ ኃይሎች ጋር ግንኙነት እንዳላቸው ሲናገሩ ማዳመጥ የተለመደ ነው። ይህን የጠቅላዩ ንግግር አንዳንዶች ፋኖ ከኤርትራ ጋር ያለውን ግንኙነት ለመግለጽ ነው ብለው ሲተረጉሙት ይታያል። ከዚህ ባለፈም ኤርትራ ያኮረፉ የኢትዮጵያ ታጣቂዎችን የማስጠለ ማሰልጠንና የማስታጠቅ ልምድ ያላት መሆኗ ለዚህ ግምት እንደ ምክንያት ሲጠቀስ ነበር። ዓለም አቀፍ ግጭቶችን በመተንተን የሚታወቀው ክራይሲስ ግሩፕ ከወራቶች ቀደም ብሎ ስለ አማራ ክልሉ ወታደራዊ ግጭት ባወጣው ሪፖርቱ የኤርትራ መንግሥት ለአማራ ኃይሎች ድጋፍ መስጠትና ማስታጠቅ ከጀመረ ይሄው ግጭት የበለጠ ሊወሳሰብ ይችላል ብሎ ነበር። ሌላው እዚህ ጋር የሚነሳው ፋኖ ከህዋት ጋር ሊጣመር ይችላል የሚለው ሲና ሲናሪዮ ነው። ይህ የቢሆናል ትንብያ ባለፉት ወራት በፖለቲካው መድረክ የውይይት አጀንዳ ሆኖ ነበር የከረመው። በቅርቡ የትግራይና አማራ ኃይሎች ጥምረት ስለ መፍጠር ጭምር በርካቶች የተለያዩ ቢሆኖችን ወይም ሴናሪዎችን ሲሰሩ ጭምር ሲደመጡ ነበር። ለኢትዮጵያ አማጺያን ኃይሎች ከለላና ጋሻ የመሆን ታሪክ ያላቸው የኤርትራ ባለስልጣናት ሆነ ግን ባዘሉበት አንቀልባ ፋኖን ለማዘል እንቅስቃሴ ላይ ናቸው ግን ሰባትን እሽሮሩ ባሉበት አንደበት ለፋኖ የፕሮፓጋንዳ ድጋፍ በማኅበራዊ ሚዲያ በኩል እየሰጡ ነው። ይህ ጉዳይ ለአራት ኪሎ ሰዎች ትልቅ ስጋት የደቀነ ሆኗል። የብልጽግና የፕሮፓጋንዳ ልሳናተም ፋኖና ሸኒን በመዋጋት ከምንደክም የሁለቱ ቡድኖች አስታጣቂም ኤርትራን እንውጋ የሚል ፕሮፓጋንዳ በአንድ ወቅት ከፍተው ነበር። የኤርትራው መንግስት በአማራ ክልል ጦርነት እጁን ይበልጥ እየሰደደ ከሄደ ነገሮች ባ ያልተፈለገ አቅጣጫ ሊምዘገዘጉ እንደሚችሉ ብዙዎች ስጋታቸውን እየገለጹ ነው የሚገኙት። ከዚህ ቀደም ዋዜማ ራዲዮ አንድ ዘገባ አውጥቶ ነበር። የኤርትራ ወታደራዊ ግለሰቦችንና ዲፕሎማቶችን የጠቀሰው ዘገባው የኤርትራ መንግስት በኢትዮጵያ ላይ ሁለት የጦር ስልት መንደፉንና አንደኛው የጦር ስልት በአሁኑ ወቅት ጭምር ተግባራዊ እየተደረገ መሆኑን አንስቷል። እንደ መረጃው ከሆነ ኤርትራ ከኢትዮጵያ ላይ ወደ ጦርነት ለመግባት ዝግጅቷን ጨርሳለች። ለዚህም ሁለት አይነት የጦር ስልት እንደምትከተል ከአስመራ የወጣው ሰነድ ጠቁሟል። አንደኛው የጦር ስልት የፊት ለፊት ውጊያ ሲሆን፣ ሁለተኛው ደግሞ ፕሬዚዳንት ኢሳያስ የተካኑበት የውክልና ውጊያ ማድረግ ነው። ሁለተኛው የውጊያ ስልት ተግባራዊ የሆነ ነው የሚለው ዘገባው፣ ለዚህም ኤርትራ ባለፉት ወራት ለጎንደርና ጎጃም ያደረገቻቸውን ወታደራዊ ድጋፍ ጠቅሷል። ዲፕሎማቶችንና ወታደራዊ መኮንኖችን ዋብ ያደረገው ዘገባው እንደሚለው ከሆነ ከወራቶች በፊት ኤርትራ በጎጃምና ጎንደር ለሚንቀሳቀሱ የፋኑ አደረጃጀቶች ወታደራዊ ድጋፍ ማድረጓን አስታውቋል። ከዚህ በተጨማሪም የእስክንድር ነጋና የዘመነካሴ አደረጃጀቶች በአ አንድ ሆነው እንዲዋሃዱ ጥረት እያደረገች እንደምትገኝ የገለጸ ሲሆን የእስክንድር ነጋ ቡድን ተወካይ በቅርቡ ኤርትራ ተገኝቶ ከኢሳያስ መንግስት ተወካዮች ጋር መገናኘቱን አስታውቋል። ከኤርትራ አመራሮች ጋር የተገናኙ የፋኖ ተወካይ የኤርትራን መንግስት ወታደራዊና ዲፕሎማሲያዊ ድጋፎችን እንደጠየቀም አስታውቋል። ከዚህ ቀደም እንደ ኦብነግ፣ ኦነግና ግንቦት ሰባት ያሉ አማጺ ኃይሎችን በመደገፍና ከለላ በመስጠት ከኢትዮጵያ ከመንግስት ጋር የውክልና ውጊያ ማድረጋቸው ይታወቃል። አሁንም ታዲያ ፕሬዝዳንት ኢሳያስ እንደ ፋኖና ኦሮሞ ነጻነት ሰራዊት ያሉ ታጣቂ ቡድኖችን መደገፍ መጀመራቸው በእርግጥም ኢሳያስ ወደ ውክልና ጦርነት ስልት ተመልሰዋል ወይ የሚያስብል ነው። ዘገባው የጠቀሰው ሌላው የውጊያ ስልት የፊት ለፊት ውጊያ ማድረግ ነው። ይህ የሚሆነው ግን የኢትዮጵያ መንግስት ገፍቶ ነገሮች ከቁጥጥር የሚወጡ ከሆነ እንደሆነ አንስቷል። ይሁንና ግን ዘመናዊ የጦር መሳሪያዎችን ላልታጠቀችውና ኢኮኖሚዋ ለደቀቀው ኤርትራ ያዋጣል ወይ የሚለው ጥያቄ የሚያስነሳ እንደሆነ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 ይሄውም ፋኖና ኤርትራ ግንኙነት ከፈጠሩ በቀጠናው ምን ሊፈጠር ይችላል የሚለው የብዙዎች ጥያቄ ነው።